ቤት ውስጥ ሎክ ሊሆኑ ቤት ውስጥ እየተቆለፉ ሴቶች ቤተሰብ የሚመሰረተው ሀገር ሊሆኑ ሴቶችን ኤምፓወር ማድረግ ፖቴንሻላቸውን ማክሲማይዝ ማድረግ በጭንቀት በትራውማ፣ በአንዛይቲ የስነ ልቦና እና የአእምሮ ቀውሶች የአሜን ቲቪ አድማጮች እና ተመልካቾች የእግዚአብሔር ሰላም ይብዛላችሁ። ስሜ አረጋሽ ማሞ ይባላል። በጂኤችል ወይም ደግሞ በኤልዩሲ ዊሜን ኦፍ ሆፕ ወይም ደግሞ ተስፋ ያላት ሴት በሚለው ፕሮግራም ውስጥ አገልጋይ ነኝ። በሙያዬ የትምህርት አማካሪ፣ አሰልጣኝ እንዲሁም የስነ ልቦና ባለሙያ ነኝ። በዚህ እንግዲህ የእግዚአብሔርን መንግስትና ትውልድን በመጥቀም በሙያ አገለግላለሁ። እንዲሁም ደግሞ በዚህ በጂኤች ኤልዩ ወይም ደግሞ በኤልዩሲ በሚባለው ፕላትፎርም እና ፕሮግራም ላይ ባለራእዩ በዶክተር አዳም ሰገድ ወልደ ማርያም በሱ ራእይ ተካተን የእሱን በሱ ራእይ ውስጥ ፓርቲሲፔት እናደርጋለን። እንግዲህ ዛሬ ወደ አሜን ቲቪ መጥቻለሁ። አሜን ቲቪ የጂችሊዩን ወይም ደግሞ የኤልዩሲን ቪዥን እና ሚሽን በዚህ ፕላትፎርም በመጠቀም ተደራሽነቱ ሰፋ እንዲል ይህንን ሚዲየም ተጠቅመን ደግሞ ዊሜን ኦፍ ሆፕ ወይም ደግሞ ተስፋ ያላት ሴት ሚኒስትሪ ለማስተዋወቅ ወደዚህ ስቱዲዮ መጥቻለሁኝ። እንግዲህ ወደሚቀጥለው ፕሮግራም ደግሞ የሚቀጥለውን ፕሮግራም ወይም ደግሞ በእያንዳንዱ ርዕስ ላይ ትንሽ አጭር የሆኑ ገለጻዎች ይኖራሉ። ጌታ ይባርካቸው። እንግዲ ጂኤችኤልዩ ወይም ደግሞ ዊሜን ኦፍ ሆፕ ውስጥ ኢንክሉድ ልደረግ የቻልኩበት ምክንያት ላይክ ሲክስ ኦር ሴቨን ይርስ ባክ ከስድስት ወይ ከሰባት ዓመት በፊት ባለቤቴ እጩ ዶክተር ፓስተር መስፍን ሙሉጌታ ካሳ ይባላል። እሱም ፀሐፊ ነው። የሀያ አምስት መጽሐፍት ፀሐፊ አሳታሚና ከፋፋይ ነው። በዛ በጽሁፍ አገልግሎት ምክንያት ከዶክተር አዳም ሰገዱ ወልደ ማርያም ጋር በአንድ ፕላትፎርም ላይ ያው ተገናኙ። ከተገናኙ በኋላ እኛም ደግሞ አብሮ ሰራተኛ እንድንሆን ደግሞ እኛም እዛ ውስጥ ኢንቮልቭድ ሆነን በስነ ጽሁፉም ሆነ እንዲሁም ደግሞ በወንጌል በማስተማርም ኤሪያ ላይ ፓርቲሲፔት እንድናደርግ በዶክተር አዲ በተሰጠን ኢንቪቴሽን ጆይን ለማድረግ ያው በቅተናል። ከዛ ጊዜ ጀምሮ እንግዲህ ዶክተር አዲን በደንብ ያው ስለምናውቀው እሱም ስለሚያውቀን ያለንን ፖቴንሻል እግዚአብሔር የሰጠንን እምቅ ችሎታ በተለያዩ መንገዶች ፕላትፎርሙን እየተጠቀምን በዙም በቨርቹዋል ማለት ነው። በሴቶች፣ በህፃናት፣ በሜሬጅ በብዙ ርዕሰ ጉዳዮች ላይ ስናስተምር ቆይተናል። እስካሁን ድረስም አብረን እያገለገልን ነው በዚሁ ሚዲየም ውስጥ ማለት ነው። እንግዲህ አኮርዲንግ ቱ ጂኤችኤልዩ በግሎባል ሂሊንግ ኢን ላቭ ኤንድ ዩኒቲ ወይም ደግሞ ዓለም አቀፍ ፈውስ በፍቅርና በአንድነት በሚለው በዚህ በዶክተር አዲያም ራእይ ውስጥ የዊሜን ኦፍ ሆፕ ወይም ደግሞ ተስፋ ያላት ሴት እየተካተተ ነው። እንግዲህ ራእዩ ከተለያዩ ሁኔታዎች አንጻር በጣም ሰፋ ያለና ብዙ የሚዳስስ ነው። እንግዲህ ምንድ ነው ሴቶችን ኤምፓወር ማድረግ ፖቴንሻላቸውን ማክሲማይዝ ማድረግ፣ ምክንያቱም የተሰጠን ግሬት ኮሚሽን አለ። ያ የተሰጠን ታላቁ ተልኮ እሱን በደንብ ለማስፈፀም አኮምፕሊሽ ለማድረግ ጂኤችኤልዩ በዶክተር አዲ ራን የሚደረገው ይሄ ሚኒስትሪ እንዲሁም ደግሞ ኤልዩሲ ለሴቶች አገልግሎት በጣም ትልቅ አስተዋጽኦ ኮንትሪቢዩት አድርጓል። ብዙ ሁኔታዎችን የሚዳስስ ሆሊስቲክ የሆነ አፕሮች ያለው በተለይ በየቤቱ ተቀምጠው ብዙ ፖቴንሻል ያላቸውን ሴቶች ብዙ አቅም ያላቸውን ሴቶች በወንጌል ስርጭት፣ በማማከር አገልግሎት፣ በማስተማር እንዲሁም ደግሞ በተለያዩ ስልጠናዎች 360 ዲግሪ ትሪ ሲክስቲ አፕሮች ያለው ራዕይ ነው። በጣም ዲቴይልድ ነው። እንግዲህ ጂኤችኤልዩ በዩናይትድ አረብ ኤሚሬትስ ሪፕሬዘንታቲቭ አለው፣ በአሜሪካ በዩኬ፣ እንዲሁም በኢትዮጵያ። አሁን ኢትዮጵያ ውስጥ ሆኜ ነው እንግዲህ በዚህ አገልግሎት ውስጥ የምሳተፈው። ስለዚህ ደግሞ አገልግሎት እንግዲህ ይህንን አገልግሎት ለማገልገል ሁሉም በጂችዩኤል ውስጥ ያሉ እህቶቼ ቅድም በጠቀስኳቸው ሀገራት ያሉ እኔም ከዚህ ከኢትዮጵያ ኢቭን ከኢትዮጵያም ውጥቼ እኔም ከነሱ ጋር አብረን የምናገለግልበት ሁኔታ ነው። ይህ ታዲያ እንግዲህ ዊሜን ኦፍ ሆፕ ወይም ደግሞ ተስፋ ያላት ሴት የሚለው መርሃ ግብር ብዙዎችን ደርሷል። ቢኮዝ በዙም በቨርቹዋል ወይም ደግሞ በሶሻል ሚዲያ ሁሉ የምናገለግልበት ሁኔታ አለ። በዛም ደግሞ ያው ይህንን አገልግሎት የሚፈልጉ የማማከር አገልግሎት ወይም ደግሞ የተለያዩ ጥያቄዎች ያለባቸው ሴቶች ኮኔክትድ ሆነን እናገለግላለን። በዚህ ሁኔታ ነው ጂ ኤች ኤሊውን ላገኝ የቻልኩት። እንግዲህ አሁን ያለንበት ቶኒ ፈርስት ሴንቸሪ በጣም በማይክሮ ሰኮንድ ብዙ ነገር እየረቀቀና በብርሃን ፍጥነት እየፈጠነ ነው ያለው። በዚሁ ልክ ብዙ እኮዎችም አሉ፣ ሰናዮች አስተሳሰቦች አሉ። የሴቶች አገልግሎት በጣም ሲግኒፊካንስ አለው። በዚህ አገልግሎት ውስጥ አንደኛው አቅም ያላቸውን ሰዎች አቅም ያላቸውን ሴቶች ኳሊፋይድ ያረጉ ኳሊፋይድ ያላረጉ ሁሉን አቀፍ የሆነ ነው ተደራሽነቱ የአፈባ። ምክንያቱም አሴስመንት ተሰርቷል፣ ጥናት ተደርጓል። ጥናት ተደርጎ ክሪክለም ተነድፎ ተደራሽነቱ ኢቨን ሎኬሽኖች ስፔሲፊክሊ ተለይተው በዛ ሁኔታ ውስጥ ነው አፈባ ሊያገለግል የተነሳው። ምክንያቱም ብዙ ክፍተቶች አሉ ዊመን ኦፍ ሆፕ ውስጥ ወይም ደግሞ ተስፋ ያላት ሴት ውስጥ ይሄ በሜሬጅ ውስጥ ያለ እንቆቅልሽ ይሄ ዲቮርስ፣ ፍቺ፣ ሴፐሬሽን፣ መለያየት እንዲሁም ደግሞ ይሄ ዲስትራክትድ የሆነ ፋሚሊ ስትራክቸር ያለውን እሱን ሁሉ ከመታደግ አንፃር አፈባ እያስተማረ ሴቶችን ኤምፓወር እያደረገ ጥሩ የሆነ ፋሚሊን በደንብ ፎርም ከማድረግ አንፃር አንድ። ሁለተኛ ደግሞ ብዙ ፖቴንሻል ኖሯቸው ቤት ውስጥ ሎክድ የሆኑ ቤት ውስጥ የተቆለፉ ሴቶች ወጥተው በታላቁ ተልእኮ ስራ ውስጥ ፓርቲሲፔት እንዲያደርጉና እንዲሁም ደግሞ ያላቸውን እውቀት፣ እግዚአብሔር ነው እንግዲህ የእውቀት ሁሉ ምንጭ፣ ያላቸውን እውቀት ለሌሎች ሼር በማድረግ ሌሎችን ኤምፓወር በማድረግ ሞቲቬት በማድረግ ለማነሳሳት፣ ያንን እንግዲህ በዋነኝነት ያደርጋል። ይህንኑ ይዘን እንግዲህ ከሜቢ ከሁለት ዓመት በፊት በዩናይትድ አረብ ኤምሬትስ ጥናት ሰርተን ሄደናል። በተለይ እንግዲህ በተለይ በሚድል ኢስት ውስጥ ያሉ ብዙ እህቶች ሴት እህቶቻችን ማለት ሳይማሩ እንዲሁ በቤት ሰራተኝነት ኤሪያ ላይ በመስራት ኢቨን እድሜያቸውን የጨረሱ በስትረስ፣ በጭንቀት፣ በትራውማ፣ በአንዛይቲ በተለያዩ የስነ ልቦና እና የአእምሮ ቀውሶች እንዲሁም ደግሞ ፕሮዳክቲቭ ሳይሆኑ እግዚአብሔር ባለላቸው ልክ ሊገኙ ሲገባ እዛ ባሉበት ሁኔታ ሎክድ የሆኑትንም ሰዎች አድሬስ አድርጎ ለመድረስ ጥረት አድርጓዋል። አሁንም ደግሞ ጥረቱ ያው ይቀጥላል ማለት ነው። ቢካ በእቅድ ነው የምንመራው። ትምህርቱ ከሪክልም ቤዝ ነው። አፕሮፕሪት የሆነ የሀገራችንን ሁኔታ ያማከለና ኢትዮጵያውያንንና ኤርትራውያንን አድሬስ አድርጎ የተነሳ ነው። እንግዲህ በብሮደር ስኮፕ ስናየው ደግሞ ኢንተርናሽናሊ ኢቭን በተለያዩ ቋንቋዎች በተለያዩ ቋንቋዎች እና ሁኔታዎች ያንን ለመድረስ ሰንቆ የተነሳ አላማና ግብ ያለው ስትራክቸርድ የሆነ ኮሚትድ የሆኑ የተሰጡ አገልጋዮች ያሉበት ነው። ቅድም እንደተናገርኩት በዩኤኢ፣ በዩኬ፣ በአሜሪካ፣ በኢትዮጵያ እንደገናም ደግሞ አሁንም በካናዳም ተደራሽነቱ እየሰፋ እንዲመጣ እንግዲህ አቅዶ ተነስቷል። በዚህ ምክንያት ደግሞ እኛም አክቲቭሊ ይህን ፕላትፎርም በመጠቀም እናገለግላለን ማለት ነው። ጊዜ ሁኔታ በጣም ሴንሲቲቭ ነው፣ ግን ጂችል ወይም ኤልዩሲ ውስጥ እንዳገለግል ሞቲቬት ያደረገኝ አንደኛ የባለራእዩ የዶክተር አዲያም ሰገድ ራእይ በጣም ስማርት የሆነና ብዙ ነገሮችን የሚዳስስ እንደገናም ደግሞ በጣም ታንጅብል የሆነ በእቅድ የሚመራና ውጤታማ ስለሆነ ስለሆነ ይሄ ሞቲቬት ያደረገኛል። ዶክተር አዲ በነገራችን ላይ በጣም ኦል ራውንድ እውቀትና ስኪል ያለው ሰው ነው። ያ በጣም አትራክት ያደረገኛል ምን ለመስራት ቢኮዝ በሁሉ ጊዜ በምድር ያለ ነው። ሁለት ፐርፐዝ ነው ያለን፣ አንደኛው የእግዚአብሔር መንፈስ ማደሪያ እንድንሆን ነው። ሁለተኛው ደግሞ ምድር በተባለችው ፕላኔት ላይ ልንተገብር የተገባንን ልንተገብር ስለሆነ ከሁለቱ ፐርፐዝ ውጭ ስራ የለንም። አኮርዲንግ ቱ ቢሊቨርስ ማለት በእምነታችን ማለት ነው። በእምነታችን በዚህ ምድር ስንኖር በእውቀታችን ምድርን ለመጥቀም ምክንያቱም ይችን ምድር እንድናሱብ፣ እንድናሳምር እንደገና ደግሞ በምድር ላይ ደግሞ ጌታ ኢየሱስ ክርስቶስ የሰጠንን ታላቁን ተልኮ ለመተግበር በጣም የተዋጣለት ሚኒስትሪ በመሆኑ አይ ኤም ሶ happy። እንደገናም ደግሞ ብዙ ሰክሰስፉልም ነኝ በዚህ ፕላትፎርም ላይ መማር ማስተማሩ በራሱ ትልቅ ኢምፓክት አለው። በዛ ምክንያት ሃይሊ ሞቲቬትድ እንግዲህ ጂኤች ኤልዩ ወይም ደግሞ ኤልዩሲ አገልግሎት በዶክተር አዲ የሚመራው አገልግሎት በዩኤኢ ሄደን ያው ሴቶች ጥናት አድርገን እኔ ከኢትዮጵያ ሂሩት ዳንኤል ከዩኬ እንዲሁም ደግሞ ኢየሩሳሌም ከዩኤኢ ያሉትን ጋፖች ወይም ደግሞ ጋፖችና ስትሬንዞችን አሴስ በማድረግ እዛ አጠር ያለ የካውንስሊንግ ሴሽን እንዲያውም ደግሞ አጠር ያለ ሴቶችን ኢምፓወር የሚያደርግ ሞቲቬት የሚያደርግ ፕሮግራሞችን ማድረጋችን እንደገና ጥናቶችንም ደግሞ ማቅረባችን ይታወሳል። እዛ ከነበሩ ቸርቾች ጋር በመተባበር የፕሮግራም ኢምፕልመንትድ ሆኗል። እንደገናም ደግሞ አሜሪካ በነበርኩበት ጊዜ ቲችልዩ የሴቶችን አገልግሎት በመወከል ካውንስሉ እዛ ኤስታብሊሽ ለሚያደርገው ሚኒስትሪ አፈ በአ ሪፕሬዘንትድ ሆኖ እዛም በነበረው የሴቶችን የሴቶች አገልግሎት ወይም ደግሞ የውሜን ኦፍ ሆፕ ወይም ደግሞ የተስፋ ያላት ሴት አገልግሎት ምን እንደሆነና ዓላማችንን ለማስተዋወቅ እዛ አሜሪካን ሀገር ደንቨር ኮሎራዶ በነበረው ስብሰባ እዛ ትንሽ ሪፍሌክሽን ሰጥቻለሁኝ እና በዛም ደግሞ ያው በተለይ የሴቶች አገልግሎት ዝም ብሎ ኢዚ አይደለም። ከሰዓትም አንፃር ታይም ባውንድድ ነው፣ የሰዓት ሁኔታ አለ። ነገር ግን ያንን ተደራሽነት እንዲኖረው በዙም ወይም ደግሞ በሶሻል ሚዲያ በዛም ኤሪያ ላይ እያገለገልን ሴቶችን አትራክት ያደረግንበት ሁኔታ አለ። ያ ደግሞ ፍሩትፉል ነው ብዬ ማመን ለማመን እወዳለው። ምክንያቱም ብዙ ሰዎች የዚህ ተጠቃሚ ናቸው። ዋን ቱ ዋን ካውንስሊንግ የሚፈልጉ በዋን ቱ ዋን ካውንስሊንግ ስፖርት አግኝተዋል። በተለይ በዚህ በቪርቹዋል ወይም በዙም በዙም በምናደርገው ፕሮግራም። ስለዚህ እነዚህ በጣም ጠቀሜታዎቹ የጎሉ ናቸው እና ይህ አገልግሎት በጀትም አለው ተደርጎለት እቅድ ወቶለት በደንብ በዚህ ኤሪያ ላይ ብዙ ያገለገሉ እህቶች ያሉበት ነው እያገለገሉ ያሉበትንም ሁኔታ ከዚሁ ጋር እዚሁ ጋር ለመግለጥ እወዳለው። ምክንያቱም አገልግሎቱ ሰፊ ነው በጣም ሰፊ ነው። እንግዲህ ተስፋ ያላት ሴት አገልግሎቱ ቅድም እንደተናገርኩት በጣም ጥሩ ሆኖ ሳለ ተደራሽነቱ እንዲሰፋ ግሎባሊ እዚህ ጋር ብዙ ሰው ፓርቲሲፔት እንዲያደርግ ብዙ ጊዜ ጥሪ እናቀርባለን ግን የሰዓት ጉዳይ ያለመመቻቸት ሁኔታ እንደገናም ደግሞ ፋይናንሽል ዲፊክልቲ አለ ምክንያቱም ማንኛውም ነገር በጀት ይፈልጋል ከዛ አንጻር እንግዲህ ያ አንዱ ትልቁ ተግዳሮት ነው ቢከዝ አሁን ሚድል ኢስት ላይ ይሄድ ነው አንዴ ነው አሜሪካም እኔ በራሴ በትምህርት ለትምህርት ሄጄ ነው በዛው አጋጣሚ ላገለግል የቻልኩት ወይም ደግሞ ልገኝ የቻልኩት። ነገር ግን ኦርጋናይዝድ ሆኖ ቢታቀድም የፋይናንስ አቅም ችግር ስላለ ያ ነው ትልቁ ተግዳሮት። ከዛ በተረፈ ስማርት የሆነ እቅድ አለ፣ በደንብ መሬት ላይ ወርዶ ለውጥ የሚያመጣ ለውጡን ደግሞ እንዲያመጡ እግዚአብሔር ካፓሲቴት ያደረጋቸው እህቶቻችን እኔንም ጨምረዋለን። ያ ነው ትልቁ ተግዳሮታችን እንጂ በካናዳም አስበናል፣ በአውሮፓም እንዲሁ ደግሞ በሚድል ኢስት ምክንያቱም ኢትዮጵያውያንና ኤርትራውያን በሀገርም ውስጥ ከሀገር ውጭ የሚኖሩ ብዙ በሴቶች ኤሪያ ላይ ያሉትን ተግዳሮቶች ኦቨርካም ለማድረግና ሶሉሽን ላይ ለመድረስ በጥሩ ሁኔታ ካፓሲቲት ለማድረግ አቅም ይፈልጋል። እንግዲህ ይሄ ደግሞ የቸርቾችን የተለያዩ የአገልግሎት ተቋማትን ኮንትሪቢዩሽን እንዲሁም ደግሞ ይሁንታ ይፈልጋል። ይሄንን ለማስለጥ ግን ጊቭ አፕ አላረግንም። ስቲል በሶሻል ሚዲያው እናገለግላለን። እንግዲህ የሶሻል ሚዲያው ደግሞ የሚደርሰው ኦል ኦቨር ዘ ወርልድ ነው፣ ግሎባል ነው። ቅድም ከስሙ እንደምን ግሎባል ሂሊንግ ላቭ ኤንድ ዩኒቲ ወይም ደግሞ ኤልዩሲ ተብሎ በውጭ ሀገርም ተመዝግቦ የሚገኝ ተቋም በመሆኑ ኢትስ ናት አን ኢዚ ታስክ። ዶክተር አዲ የወሰደው ኃላፊነት ከባድ ነው። እንደገና በጣም ብዙ ዓመትን ያስቆጠረ ነው። በአውሮፓ በፈረንጅ አቆጣጠር በ1998 ነው የተመሰረተው የተመሰረተውም የተመዘገበውም ደግሞ በዴንቨር ኮሎራዶ ነው። በጣም ኢፌክቲቭ ነው፣ ስማርት ነው እና አንዳንድ ጊዜ የተጻፉ ነገሮችን ወይም ደግሞ የአንድን ሚኒስትሪ ይዘቱን ለማወቅ ሰው ካልተጋና ካልነቃ አያውቅም። እና እኛ እኔ በእኔ በኩል እኔና ባለቤቴ በዚህ አገልግሎት ውስጥ የተሳተፍነው እቅዱን ዓላማውን ከወንጌል አንፃር ስፔሻሊ ይሄ ኪንግዶም ኦፍ ዳርክነስ እሱን ለማጥፋትና ሰዎች ወደ ኪንግዶም ኦፍ ላይት ወደ ብርሃኑ መንግስት እንዲመጡ የሚያመጣው ኢምፓክት በጣም ዌል ስትራክቸርድ እና ወርከብል የሆነ ነው ኢምፕልመንት ሲደረግ ሲተገበር። ስለዚህ ይሄ አትራክት ያደርጋል እና ሰዎች እስቲ ኢንቫይት አደርጋልሁኝ፣ ስለ ጂኤችኤል ወይም ደግሞ ስለ ኤልዩሲ ምን እንደሚሰራ ጠጋ ብላችሁ ብታዩ አይሆፕ እናንተም በዚህ ተሳታፊ እና አብሮ ሰራተኛ ትሆናላችሁ። በዚህ አጋጣሚ ዶክተር አዲ ሂዝ ፉል ታይም ኦተር ጸሐፊ፣ አሳታሚ፣ አከፋፋይ ነው። በጣም ብዙ ኢንክሬዲብል የሆኑ መጽሐፍቶችን ጽፏል። በኤፌሲዮን ኤሪያ በሁሉም የማብራሪያዎችን ጽፏል እና ሂዝ በጣም ጂኒየስ ማይንድ ያለው በጣም ጎበዝ አገልጋይ ነው። ትጉ አንድ ዲሊጀንትሊ ነው እዚህ ያደረሰው እንግዲህ ከሰላሳ ምናምን ዓመት በላይ ነው ይሄ አገልግሎት እየተጓዘው። በፈረንጅ 9898 የተቋቋመ ነው። እኛ ያንን የእሱን ቪዥን እና ሚሽኑን ካየን በኋላ ዊ ኮንቲኒዩድ እንግዲህ ከሰባት ዓመት በላይ አብረነን ያለ ነው ይሄንን ይመስላል። ዊ ስቲል ወርኪንግ ማለት በቨርቹዋል ወይም ደግሞ በዙም የምናደርገው ኢትዮጵያንም ኢትዮጵያንም የሚያካትት ነው። ኦል ኦቨር ወርልድ ነው ግን ስፔሲፊክሊ እዚህ ቢሮ ከፍቶ ኤልዩሲ ውመን ኦፍ ሆፕ። ምክንያቱም ብዙ ነው ብራንቹ፣ በወንጌል ስርጭት ያገለግላል፣ ኤልዩ በእርቅና ሰላም ያገለግላል፣ እንዲሁም ደግሞ በስነ ጽሑፍ ኤሪያ ላይ ያገለግላል። በእርቅና ሰላም የሚለው ደግሞ ሞር ከዚህ ጋር ይሄዳል። ቢኮዝ በአሁኑ ጊዜ በሬንጅ ብንወስደው ዲቮርስ ሬቱ በኢትዮጵያ ውስጥ በሴቶች ኤሪያ ላይ ሴፐሬሽን ሬቱ ሀይ ነው። ሰው ይህንን ከማጥበብ አንጻር ሀገራዊ ፋይዳውን በጣም የጎላ ነው። በመሆኑም ኢትዮጵያ ውስጥ ደግሞ ቢሮ ከፍተን መስራት እንፈልጋለን። ዋናው ሴንትራል ኦፊሱ ሄድኳርተሩ አሜሪካ ዴንቨር ኮሎራዶ ነው፣ ግን ኢትዮጵያ ውስጥም ይህንን እናስባለን። ይህንን ሀሳብ ደግሞ ለማስለጥም ያው እቅድ ይዘን ነው የተነሳ ነው። ስፔሻሊ በስነ ጽሁፉ ዙሪያ እነዚህ ያንግ የሆኑ ወጣቶች ወጣት ሴቶችን ከማብቃት አንጻር፣ በሜሬጅ ላይ በተለያዩ ሁኔታዎች ላይ ስልጠናን በመስጠት ቤተሰብን ከመታደግ አንጻር ማለት ነው። ቢከዝ ቤተሰብ የሚመሰረተው ሀገር ሊሆን ነው። ለሀገርም ፋይዳው በጣም አይነተኛ ነው። ያው በሶሻል ሚዲያ በዩቱብ በተለያዩ የተለያዩ ሚዲየሞችን በመጠቀም አድቨርት እናረጋለን ፕሮሞት እናረጋለን ሰዎች ይታደማሉ እና ዙም ውስጥ ይገባሉ ዙሙ ደግሞ አጭር አይደለም ረዘም ያለ ነው ኤንጆየብል ነው በጣም በደንብ ታቅዶ እንደ ትምህርት የሚቀርብ ነው ቢካዝ አንዳንድ ጊዜ ዝም ብሎ ትምህርት መስጠት ይሞከራል ግን ውጤት አይኖረውም ስለዚህ ስትራክቸር የሆነ ትምህርት ነው ተዘጋጅቶ በዙም በተለያዩ ሚዲየሞች ይቀርባል ማለት ነው። ዙሙ ውስጥ እንግዲህ በዙሙ ብዙ አገልግሎቶች አሉ። ቅድም እንዳልኩት በወንጌል ስርጭት፣ በስነ ጽሁፍ፣ በእርቅና ሰላም እንዲሁም ደግሞ በሌሎችም ሁኔታዎች 360 ዲግሪ አፕሮች ያለው ነው፣ ቅድም እንዳልኩት። ስለዚህ ይህ የውመን ሆፕ ወይም ደግሞ ተስፋ ያላት ሴት የሚለው መርሃ ግብር አንዱ አንዱ ዲፓርትመንት ነው። እያንዳንዱ ዲፓርትመንት አለው እንግዲህ ተመልካቾችና አድማጮች ከዚህ ከአሜን ቲቪ ስቱዲዮ ሆኜ ነው ይህንን ገለጻ እየሰጠው ያለሁት እያስተዋወቅኩ ያለሁት። ስለዚህ በጂኤችኤልዩ ወይም ደግሞ በኤልዩሲ ሶሻል ሚዲያዎች ላይ ኢቨን በፌስቡክ እንዲሁም ደግሞ አሜን ቲቪ አሜን ቲቪን ጄ ኤች ኤል ዩ አሁን መጠቀም ጀምሯል። በአሜን ቲቪ ስትራክቸርድ የሆነ ቋሚ የሆነ የዊሜን ኦፍ ሆፕ ፕሮግራም ይቀርባል። በዛ ውስጥ እንግዲህ ፓርቲሲፔት እንድታደረጉ ኢንቫይት እያደረግኳችሁ፣ እያበረታታኋችሁ ሌሎችንም ኢንቫይት በማድረግ ይህንን ሀሳብ ሼር በማድረግ እንግዲህ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ተብሎ የተጻፈውን እንድናደርስና የክርስቶስ ኢየሱስን ታላቁን ተልኮ ተልኳችን እንድንወጣ እያበረታታው በዚህ ሚዲየም ኤርትራውያን፣ ኢትዮጵያውያን እንግዲህ ኢትዮጵያ ውስጥም ያለን ከኢትዮጵያ ውጭ ያለንም ትውልደ ኢትዮጵያውያን በጣም እንድንጠቀምበት ሃይሊ ሞቲቬት ለማድረግ እና ሃይሊ ኢንስፓየርድ እንድትሆኑ ላበረታታችሁ እወዳለሁ። በዚህ ፕላትፎርም ስትመጡ አድማጭ ብቻ አይደላችሁም፣ ተሳታፊ የምትሆኑበትም ሁኔታ ስላለ ከኔክት ከኛ ጋር እንድታደርጉ ከእኛ ጋር ኮንታክት እንድታደርጉ እያበረታታሁን እንግዲህ ለተጨማሪ መረጃና ለበለጠ ደግሞ መረጃ የጂኤች ከታች ከስክሪኑ ስር ባለው የጂኤችኤልዩ ኢሜይል አድሬስ ወይም ደግሞ በአሜሪካም በተለያዩ ሀገርም የተቀመጡ የስልክ ቁጥሮች አሉ። በእነሱም ከኔክት ማድረግ ይቻላል። በዚህ ሁኔታ ከጂችሉ ጋር አብራችሁ እንድትሰሩ እያበረታታሁኝ፣ ይህንን ፕሮግራም አሁንም ሼር ላይክ እያደረጋችሁ እንድትቀጥሉ አበረታታለሁ። ከዚህ ከአሜን ቲቪ ስቱዲዮ የነበረኝን ኢንተርቪው እና ገለጻ በዚሁ አበቃለሁኝ። የጌታ ሰላም ከእናንተ ጋር ይሁን።